ሰላም ሰላም፣ እንደት ናችሁ? ሰላም ነኝ። ከሰላም ከሰላማዊት ኢንተርቴንመንት በአዲስ ቪዲዮ መጥቻለሁ ዛሬ እንደት ከረማችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። ኦክቶብር ነው እዚህ ሁሉም ጋር አየሩ ብቻ ነው የሚቀያየረው። ያው ኦክቶብር አሁን ትንሽ ሰመሩ ወጥቶ በቃ ደመና የሚልበት ትንሽ ካፋ ምናምን ያለበት ታይም ነው እና እዚህ ኦክቶብር የሆነ በዓል አለ ሀሎዊን የሚባል ሃሎዊን ይከበራል። እና የአመጣጡ ምናሹር የሆነ ባድ ስፕሪት ለማክበር ምናምን የተጀመረ ይባላል። ግን በኋላ ላይ ያው እንደ ፈን አርገውት አሁን የሚከበርበት ያው ልጆች ካንዲ ይለምናሉ፣ በየዞሩ በየቦታው እየዞር በየጎረቤት፣ እንዲህ የሆነች ባስኬት ነገር ይዘው እና ካስቱም ያደረጋሉ። ስኬሪ ሊሆን ይችላል፣ የቲቪ ካራክተር ነን ስኬሪ የሆኑ ያደረጋሉ እና ለልጆች በጣም ፈን ነው። እንትን ፓምኪን አለ አይንክ ኢትዮጵያ ዱባ ነው። ደስልኝ የሚባለው አምሹ ትልቅ ነው ኤነርጂ ማሰባሰብ ነው ማነሳ እንደዚህ አይነት ነው ዱባ ነው ያው እኛ ሀገር እንደሚባለው ፓምኪን ማለት ነው እዚህ እና ሁለት እጅ ትንሿ ፓይ ፓምኪን ነች። ሁለቱም ለፓይ ግን ፓምኪን ብሎ ነው ይሸጥልኝ ይሄንን እና ይህኛው ደግሞ ስትሬጉላር ፓንክን ነው። ሰዎች የሚያደረጉት ፓንክንን ያው ውጭ ዲኮር ያደርጋሉ። ይሄንን በር ላይ ይቀመጣል። እንደዚ አይነት ካርቭ አድርገው ቅርጽ ነገር አውጥተው እንደሰው አስመስለው ምናምን መብራት ሁሉም ያደርገዋል። አ ውስጡ እንትን ብለው ካርቭ አድርገው እንዲቀርድ ደው ማለት ነው እና እንደዛ አድርገው ለዲኮሬሽን የሚደረገው ውጭ በር ላይ ይደረጋል። ቤት ውስጥም የተለያየ ሰርፌስ ላይ ያደርጋሉ። እንደዛ አድርገው ነው የሚያከብሩት። እና ያው ሃሎዊንን እኛ አሁን ገብናል አላረግ ነው ስካንዲንግ እንገዛላቸዋለን ልጆች ስለሚወዱ፣ ግን ይሄ ካስቱሙን ምናምኑን ተው ነው ማለት ነው። ሰው ፓምኪን እንደምታውቁት ዱባ ማለት ነው አይደው፣ ኢትዮጵያ ብዙም የተለመደም አይደለም በቃ አይበላም። እና ዱባ እና ግን ይሄ ዱባ ማለት በጣም ኒውትሪንት ሪች የሆነ ፉድ ነው። ቫይታሚን ብዙ ኤሴንሻል ቫይታሚንስ አለው ፋት አለው ሃይ ፋይበር ነው እና እኔ ሳስበ አሁን ሃሎዊንን ለምን ፓምክንን እንትን ምግብ ሰርቼ ኮካ አርጌ ለምን በዛ አላክብረውም ብዬ አስቤ ነው እና ለእናንተም ይሄንን ኢንፎርሜሽን ትንሽ ሼር ለማድረግ አስቤ ነው። እንትኖች አሉ ትንኞች እና ያው ብዙ ቫይታሚን ያለው ብዙ ፋይበር አለው ፋት ሎ ፋት አለው በጣም ብዙ ነገር ነው ያለው፣ እና ለሰውነታችን ለጤናችን ጥሩ የሆነ ነገር ነው። እና ወይና ኢትዮጵያን እንደው ማስታወሳለሁ። አይ ቲንክ ኦብዘርቭ አደረግ ነበር እና እንዲህ የሆነ የተከራየንበት ግቢ ውስጥ ሰዎቹ እንዲህ እንትኑን ከፋፍለው ማለት ነው እንዲቆራርጠው ውስጡ እንትኑ ምንድነው የሚባለው? ፒል ተደርጎ ከበሩ፣ ግን ውስጡን በደንብ ከታትፈው ፀሐይ ላይ ያሰጡታል፣ ለሆነ ለተወሰነ ቀን እስከሚደርቅ ማለት ነው። ከዛ ወጥ ነው የሚሰሩት፣ እና እኔም ዛሬ እንደዛ ለማድረግ ነው ያሰብኩት። ራሱ ሲዱ ይዘው በጣም ነው የሚጠቅመው። ብዙ እስቲ ብታነቡ፣ በጣም የሚገርም እንትን ነው። ለዳይጀሽን ጥሩ ነው፣ ለስኪን ሄልዝ አሪፍ ነው። ብዙ ቫይታሚን ያለው እንደነገርኳችሁ ብዙ በነፊት አለው እና ጥሩ ኒውትሪሽን ነው ብንበላው ራሱ ማለት ነው። እዚህ ሀገር አሁን ለጌጥ በቃ ዝም ብለው ነው የሚያደረጉት እና በጣም ፓይ ያደረጉታል አንዳንድ ሰዎች አሁን ይቺ ፓይ ፓምክን ብለው የሸጡልኝ ለዛ ነው እና ይሄ እንትን ብለው ያው ከስክራች እንዲህ እንትን ብለው ወይ ፈጭተው አድርቀው ፈጭተው ወይም ደግሞ ዝም ብሎ ብሌንድ አድርገው ውስጡን እንትን ፓይ ይሰሩበታል። እኛው ዩዙሊ ፓዩን እንገዛለን ለበዓል ማለት ሃለዌን። ግን አሁን ፓምኪን ፓይ እንኳ አልሰራም። እኔ ግን ያው ኢትዮጵያ ባየሁት መሰረት ያንን ያየሁትን አድርቄ ኦቨን ውስጥ ፀሐይ ብዙ አሁን ስለሌለ ኦቨን ውስጥ ከታትፌ ኦቨን ውስጥ አረገውና እንደዛ እንዳየሁት አድርቄ ከዛ በትክክል ወጥ ነው የምሰራው እና ዲስሜትሪሸስ ቀምሼ ማቅ አይመስለኝም ማለ ነው፣ ቀምሼ ማቅ አይመስለኝም። ዋላ አካባቢ አንዳንድ ሰዎች ይሰራሉ እንደዚህ የዱባ ወጥ ማለት ነው እና እና አሁን ሬጉላርሊ እንዲህ ካገኘሁት ሲዝን አለው። በእርግጥ ግን ፓምከን አሁን ፍላወራ ለእዚህ ይሸጣል በጣም ተፈላጊ ነው። እንትን ብዙ አይረን አለው ብዙ ሪሊ ብዙ ጥቅም ነው ያለው ለሰውነታችን። እና እንደዚህ የምንነቃቸው ምግቦች ግን ለእኛ ጥሩ የሚሆኑ አሉ ነው እና ይሄ አሁን ኢትዮጵያ በተለይ እንዲህ አፎርድ የማያደርግ ሰው የሚበላው ተብሎ የሚታሰቡ ላይ እንደዚህ ዱባ ወጥ ኦር ጅስ ውሃ መጠጣት እራሱ። አንዳንዴ ውሃ ካቀረቡላችሁ የሚደብራችሁ የሚደብረው ሰው አለ፣ ግን ውሃ በጣም አሪፍ ነው። ጎመና ለምሳሌ ጎመናውን ሱፐርፉድ ነው፣ ኬል በጣም ሱፐርፉድ ነው የሚባለው። የሚያውቅ ሰው ነው የሚበላው እና እንደዚ አይነት ተልባ ሁ ተልባ ፍላክሲ በጣም እዚህ ይፈለጋል እንደ ሱፐር ጥሩ ምግቦች ከሚባሉ በጣም አንደኛው ነው እና ኢትዮጵያ ግን ተልባ የሚበላ ሰው ሜይ ቢ ድሃ ነው ምናምን ተብሎ ይታሰብ ነበር እ የማውቀውን ያህል የምነግራችሁ ግን አሁን ሆፕፉሊ እንደዚ አይነት አስተሳሰቦች ትንኛለው ይነግ እንደዛ አይነት አስተሳሰቦች ቢቀርብ ነው በእውቀት እንትን ያለ ቢሆን የምናደርገው ነገር በጣም አሪፍ ነው እና እኔም አሁን አሁን አሁን ነው ሞር አዌር የሆንኩኝ የመጣሁት። ኢንፎርሜሽን ያው ፓወር ነው እና እንደዚህ በኢንፎርሜሽን ሶሻል ሚዲያም ሊሆን ይችላል በማንበብን፣ በተለያየም ነገር ብቻ በጣም የሚናውቀው የነበሩ ምግቦች ግን ምን ያህል ለሰውነታችን ጥቅም እንዳላቸው እያየሁ ነው የመጣሁት እና እና እንደዛ ነው ዱባ ወጥ አሁን እኔም እዚህ አሜሪካን ሀገር ካንሳስ በቃ ዱባ ሰርቼ ለመብላት ነው ፕላን ያረኩት። እናንተም እንደዚህ ምንም ሳትንቁ ኒውትሪሽናል ቫሊያቸውን እያያችሁ አንዳንድ ምግቦችን ብሏቸው። አይደነው ኢትዮጵያ ምን ሲዝን ላይ እንደሚበቅ ይሄ ነገር አምናሹ ግን ያው ይኖራል። ሌላ እንደዛ ነው። ሌላ ደግሞ እራሱ ፍሬው ፍሬው እዚህ ታሽጎ ራሱ ይሸጣል። ግን ይሄንን አሁን እንዲህ ሮስት አርገን አውጥተን ሮስት አርገን በጣም ብዙ ጥቅም አለው ፍሬው ራሱ እና እንደ ስናክ ልታደርጉት ትችላላችሁ። ይሄ እንደ ቆሎ ማለት ነው። እንደ ዛም ልትበሉ ትችላላችሁ። ቆሎ ባይዘው የአሪፍ ምግብ ነው። እኔ የገብስ ምናምን ቆሎ ብዙ አልወድም። የሽምብራ ቆሎ ወድ ነበር፣ ከትምህርት ቤት ስንወጣ ገዝቼ በላ ነበር። እና አይላይክሳት ግን ቆሎ ይሄ በጣም በቃ የሚናቁ ነገሮች በጣም ጥሩ ናቸው ለሰውነታችን። እና ይሄንን አሁን እስኪ እንትን ለማድረግ ልሞክር ለመክፈት ማለት ነው። በሌላ ያስፈራችሁ እንደ እንትን እናድርገውና ትልቅ ነው። በጣም ጉልበት ያስፈልጋል። በኋላ ላይ ቁረጥልኝ ካላልኩት በጣም ይሆን በግ እንደማደርግ

ካቃተኝ ግን ያው ውስጡን ታውቁታላችሁ እንደ እንደ ፓፓያ ነገር ሆኖ ያው ፍሬ ብዙ አለው። ፍሬው ለተለቅ ተለቅ ያለ ነው። ኢትዮጵያ ለሆድ ሕመም ምናምን እየተባለ እንደዚሁ ይበላ ነበር። ግን አንዳንዴ ስናውቅ የሆነ ነገር ስንል ሲነገረን አሁን የሆነ ነገር ስናገር ጥሩ ነው። ይህ በምክንያት ሲሆን ሰዎች አዌር ይሆናሉ እና ሪሊ እንደዛ ቢነገር አሪፍ ነበር። እና እኔ አሁን ልሆድ ጥሩ ነው ምናምን ይባላል፣ ግን ደ ሪዝን ቢሃይንድ እዛ አይገባኝ ነበረ። ኤኒዌይ ግን አሁን እንዲ ብታነቡ ምናምን በጣም ጥቅሙ ታገኙታላችሁ። እና በዚህ ሀሎዊን እዚህ አሜሪካን ያላችሁ ሰዎች ይሄንን ለምግብ እንድታረጉት ዱባ ወጥ ስ አሁን ይሄ ራሱ ምን ያህል ደስቶት እንደሚወጣው እንግዲህ አሱ ኮስት ኤፌክቲቭም ነው። ይህ አሁን አምስት ይችኛዋ ደግሞ ሰው እስከ ዘጠና ዘጠኝ ነች። እና አሁን ይህንን ሰርቼ በቃ ምን ልበላችሁ ብፌ በብፌ ነው የማደርገው የዱባ እና እንደዛ ነው የዛሬው ቪዲዮ። ሀሎዊንን በዱባ ወጥ ነው ላሳልፍ በአሁኑ አመት ያሰብኩት ጉድ አይዲያ። እና ሀፒ ሀሎዊንን የምታከብሩ ከሆነ የማታከብሩም ከሆነ ስፋይን፣ ግን ዱባ ወጥ ኢትዮጵያ እየሰራችሁ ብሎ በጣም ለሰውነታችን የሚጠቅም ነው ምንም ርካሽ ቢሆን ባይሆን፣ እንደውም ወሪያ ርካሽ ከሆነ እንደውም ጥሩ ነው። ጥሩ ነገር በርካሽ እናገኛለን ማለት ነው። እንደዛ አይነት አቲቲዩድ ነው የሚያስፈልገው ሪሊ እና ያ ይሄንን ሰርተን እንበላለን። እኔም በኋላ እንግዲህ ሄልፕ አግኝቼ እንትንለው እና ቆራርጠው እና ውስጡን እንትኑ ይቆረጠ ይወጣል። ከበሩን መውጣት አለበት። ውስጡ ብቻ ነው የሚቆርቅ ተቆራርጦ ሮስት ተደርጎ ኦቨን ውስጥ እንትን ወጭም፣ ፀሐይ ላይ አይዲያል ነው፣ አሪፍ ነው። ሰላይት ከል ካለበለዚያ ፀሐይ ካልወጣልኝ ደግሞ እዚህ እንትን ኦቨን ላይ አድርጌ ቆንጆ ወጥ የምንሰራው ልክ ዶሮ እንደምንሰራው አይነት አለ አይደለም? ሽንኩርት በደንብ ተዘይት ምናምን ተደርጎ፣ ኢትዮጵያ ደግሞ በደንብ ቅቤ ምናምን አላችሁ፣ በደንብ የተነጠረ በኢትዮጵያ ስታይል እና አምሹር፣ አሪፍ እንደሚሆን አስባለሁ። እኔም ሰርቼ እበላለሁ ማለት ነው። እና ሬጉላርሊ ፍላሮንም ለመግዛት አስቤያለሁ። በጣም ቤኔፊሻል ነው። እንደዚህም ሳገኝ እሰራለሁ። ይህንን አድርቄ ራሱ ለብዙ ጊዜ ልጠቀሙ ይችላል። አንድ ወጦች አሉ። አንድ አልሰራሁም ማለት ነው። ቅድም ስቀልድ ነው። ብዙ ነው በጣም እና እንደዛ ነው። እንደዚህ ሲምፕል የሆኑ ግን ለጤንነት በጣም አሪፍ የሆኑ አፎርደብል የሆኑ ኢትዮጵያ ስንት እንደሆነ አላውቅም። ኤቭሪቲንግ ውድ ነው ሲባል ነው የምሰማው። እዛ ግን ብዙም ስለማያስፈልግ ሰው ስለማይፈልገው ሜይቢ ርካሽ ሊሆን ይችላል ብዬ እገምታለሁ። እንደዛ ነው። መልካም ቀን የሆንላችሁ። ዛሬ ትንሽ ደመና ነው፣ ትንሽ ዝናብ ነገር አለ ከቪዲዮ እንደምታዩት ብዙ ነገሩ መስኮት በከፍት ሞርስ ላይት ይመጣል፣ ግን ትንሽ ደመናማ ነው አየሩ ተቀይሯል። አሁን ፎል ሲዝን ነው። ሰው እንደዛ ነው። እናንተ ጋር አየሩ እንዴ ነው? ኢትዮጵያ በጥቅምት አንድ፣ አጥንት የሚባል ነገር አለ። ብርድ ነው ሹ። እንዴ ነው? አጥንት እየበላችሁ ነው ወይ? አጥንት ውድ ነው አደለ? ኢትዮጵያ ስጋ ምናምን በጣም ውድ ነው። ኤቭሪቲንግ ሪሊ ውድ ነው ሲሉ እሰማለሁ። እና በተረፈ ሰላም ሁኑ፣ ሰላማችሁ ይብዛ፣ ፍቅር ጤና ከእናንተ ጋር ይሆን፣ ከእኛም ጋር እግዚአብሔር ከሁላችሁም ጋር ይሆን። መልካም ቀን፣ መልካም ኦክቶበር። ባይ